የተከበሩ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር፣ የተከበሩ ዶክተር ተካልኝ ዶክተር ኢዮብ ተካልኝ የገንዘብ ሚኒስቴር ሚኒስትር ዴኤታ፣ የተከበሩ አቶ ጌትነት ታደሰ የኢቢሲ ዋና ስራ አስፈጻሚ፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ ዳኞች እንዲሁም የዕለቱ ተወዳዳሪዎች ጥሪ የተደረገላችሁ እንግዶች፣ በመጀመሪያ በዚህ ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ሶስተኛ ምዕራፍ ማጠቃለያ የቴሌቪዥን ዝግጅት በጥያቄያችን መሰረት የፕሮግራሙ የጋራ ባለቤት እንድንሆን ፈቅዶ ወጣት የስራ ፈጣሪዎችንን ፈጣሪዎቻችንን በማሰባሰብ ሲያወዳደር ከርሞ ፍጻሜውን እንዲህ በአማረ መልኩ አዘጋጅቶ እኔንም ባንኬን ወክዬ ንግግር እንዳደርግ የጋበዘኝን የኢትዮጵያ ብሮድካስቲንግ ኮርፖሬሽንን በጣም እናመሰግናለን። ዳኞቻችንም ላቅ ባለሙያ የሙያ ስነ ምግባር ስላከናወናችሁ ሁሉ ምስጋና ይገባቸዋል። ክብራትና ክቡራን ሀገራት የበለጸጉት ባላቸው ውድ የተፈጥሮ ሀብት ወይንም በእውቀታቸው ይህም ማለት በፈጠራቸው ወይም ሁለቱንን አቀናጅተውና በትጋታቸው ነው። ሀገራችንም እንድትበለጽግ ከፈለግን ፈጠራንና ፈጣሪነትን እንዲሁም የስራ ትጋትን ባህል ማድረግ የግድ ይላል። ፈጠራን ማበረታታት የበዙ አነስተኛና መካከለኛ ኢንተርፕራይዞች ኤስኤምሲ እንዲፈጠሩና እንዲያብቡ ምቹ ሁኔታን ይፈጥራል። ለኤስኤምሲ አስፈላጊውን የተቀናጀ ድጋፍ ማቅረብ ደግሞ የሀገራችንን ዘላቂ ብልጽግና እንደሚያሳካ በጽኑ እናምናለን። ስለዚህ እንደ ባንካችን ለሀገራችን የታለመውን የብልጽግና ራዕይ እውን ለማድረግ ስራ ፈጣሪነትን ማበረታታት ለነገ የምንለው ጉዳይ አይደለም። ኃላፊነቱ የሁላችንም ቢሆንም፣ ለዚህ ነው የስራ ፈጣሪዎችን ልማት መደገፍ የባንካችን አንዱ ቁልፍ ተግባር ያደረገ ነው። የዕለት ተዕለት ተግባራችንም ይሄው ነው። ክብራትና ክብራን በነጋድራስ ባንካችን ነጋድራስ ኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ቀጣይ ምዕራፎች ብቸኛ አጋር ለመሆን ሲወስንም የስራ ፈጣሪነት መንፈስ የተላበሱና በራሱ የሚተማመን ማህበረሰቡን በማፍራት ስራ ውስጥ የራሳችንን አስተዋጽኦ ለማድረግ በማለም ነው ወጣት ስራ ፈጣሪዎች የጉዞአቸውን ከባዱን የመጀመሪያ ደረጃ እንዲራመዱ ለመርዳት በማሰብም ጭምር ነው። አጋርነታችንም ባንካችን ስራ ፈጣሪነትን የሀገራችን ባህል ለማድረግ ያለውን ቁርጠኝነት ማሳያ ነው። በዚህ አጋጣሚ ስራ ፈጣሪነት ንግድ መጀመር ብቻ እንዳልሆነ ልንገነዘብ ይገባል። ፕሮግራሙ ነጋድራስ ይላል። ስራ ፈጣሪ የነጋዴ ራስ ነው ማለት ነው። ስራ ፈጣሪነት አስተሳሰብ ነው። የስራ ፈጣሪነት ስሜትንና ሀሳቦችን ወደ እውነት ለመቀየር ቁርጠኝነትና ጽናት ይጠይቃል። ምኞት እና ሀሳቦች ከመያዝ በላይ የስራ ፈጣሪነት አስተሳሰብ ክህሎቶችን ለማዳበር መትጋት፣ ለመሳሳት መፍቀድ፣ ከስህተቶች ለመማርና አዳዲስ መፍትሄዎችን ለማምጣት የማያቋርጥ ፍላጎትና ጥረት ያስፈልጋል። ስለዚህ እዚህ ያላችሁም ሆነ በቴሌቪዥን መስኮት የምትከታተሉ ስራ ፈጣሪዎቻችን ሁሉ በፈታኝ ሁኔታዎች ውስጥም ቢሆን በሀሳቦቻችሁ እንድትተማመኑ እና ጥረታችሁን በትጋት እንድትቀጥሉ ባንካችን ያበረታታል። ክቡራትና ክቡራን ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ሶስተኛ ምዕራፍ ዓላማውን እንዳሳካ በጽኑ እናምናለን ምክንያቱም ለበርካታ ስራ ፈጣሪዎች መነቃቃትን እንደፈጠረ እንገምታለን። ስራ ፈጣሪነትን የሚያበረታቱ አዳዲስ የንግድ ሀሳቦችን፣ የቴክኖሎጂ ፈጠራ ውጤቶች እና አዳዲስ ምልከታዎች በውድድር መድረኩ ቀርበዋል። ወጣቶቻችን በስራ ፈጣሪነት ለመሳተፍ እና ለማነሳሳት መልካም አጋጣሚም ፈጥሯል። ተሳታፊዎች ምኞታቸውን ለማሳካት ተግባራዊ እርምጃዎችን እንዲወስዱ ረድቷል። ተሳታፊዎች የስራ ፈጠራ ተወዳዳሪዎች በሀገራችን ውስጥ ለኢኮኖሚ እድገትና ችግር ፈቺ ስራዎች አስተዋጽኦ እንዲያበረክቱ መድረኩ እድል ፈጥሮላቸዋል። ተወዳዳሪዎች ራሳቸው እንዲፈትሹ እና ከሌሎች ስራ ፈጣሪዎች ጋር ተገናኝተው ልምድ እንዲቀስሙ ከማስቻሉም በላይ ከመሰል ስራ ፈጣሪዎች ጋር ትስስር ወይም ኔትወርክ እንዲፈጥሩ ያስቻለ መልካም አጋጣሚ እንደነበር መገመት ይቻላል። ስለሆነም ባንካችን ይህንን የስራ ፈጠራ የቴሌቪዥን ፕሮግራም ዋነኛ ጋር ሆኖ በመስራቱ ላቅ ያለ ደስታ ይሰማዋል። ክቡራትና ክቡራን፣ ኢትዮጵያ ንግድ ባንክ በተለያዩ ሀገራችን አካባቢዎች ያሉ ስራ ፈጣሪዎች ሀሳባቸው እንዲያሳድጉና ወደ ገበያ እንዲያወጡ ለመደገፍ የሚሰራውን ስራ አጠናክሮ እንደሚቀጥል ላረጋግጥላቸው እወዳለሁ። በሀገራችን የስራ ፈጣሪዎች ትውልድ እንዲያብብና በኢኮኖሚ እንቅስቃሴ ውስጥ ስራ ፈጣሪዎች ጉልህ ድርሻ እንዲኖራቸው ዘውትር ድጋፋችንን እንቀጥላለን። ወጣት ስራ ፈጣሪዎች የነገ ታላላቅ ደንበኞቻችን እንደሚሆኑ እናምናለን። ሀሳባቸውን እና የፈጠራ ስራዎቻቸውንም ከጅምሩ በመደገፍ የሚመኙት ከፍታ ላይ እንዲደርሱ አብረናቸው በአጋርነት እንቆማለን። በመጨረሻም የሶስተኛ ምዕራፍ ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ተሳታፊዎች እንኳን ለዛሬዋ ቀን አደረሳችሁ እያልኩኝ በስራ ፈጠራና ልማት ጉዟችሁ ውስጥ ብቻችሁን እንዳልሆነ እንዳልሆናችሁ እያስታወስኩ ታላላቅ ነገሮችን ለሀገር እንደምታበረክቱ ተስፋ አደርጋለሁ። በዚህ ቅድም መድረክ አስተዋዋቂው የኢትዮጵያ ንግድ ባንክ ያለመያዣ አስር ሚሊዮን ይሰጣል ነው ያለው። እሱ ብቻ አይደለም፤ መያዣ ብቻ ሳይሆን የባለቤት ድርሻ ማዋጣት ትልቁ ችግር ነው ለነጋዴዎቻችን። በዚህ ፕሮግራም ላይ የባለቤት ድርሻ ወይም ኤኩቲ ሳያዋጡ የኢትዮጵያ ንግድ ባንክ ብድር ብቻ ፍሬም ዋናም ሆኖ ለስራ ማስኬጃ የሚሰጥበት ብድር ነው የተመቻቸው። የዛሬው መርሃ ግብር ስራ ፈጣሪዎቻችን እንዲያበረታታና ና እንደሚያስተምር እንደዚሁም በቀጣይ ውድድር ላይ የሚሳተፈውን ትውልድ እንደሚያዘጋጅ ሙሉ እምነት አለኝ። ውድድሩ እንዲሳካና ለፍጻሜ እንዲደርስ እንዲሁም የዛሬው መዝጊያ ፕሮግራም እንዲህ የደመቀ እንዲሆን የበኩላችሁን ለተወጣችሁ ሁሉ ምስጋናችን ላቅ ያለ ነው። ኢትዮጵያ ንግድ ባንክ ሁሌም የምትተማመኑበት ባንክ። አመሰግናለሁ።